ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አ በበግደ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ሸገር ስፖርት ዊዝ አ በበግደ የዩትዩብ ቻናላችን ነው። ይህንን የዩትዩብ ቻናል ሰብስክራይብ አድርጉት፣ በቤተሰብነት ተቀላቀሉ። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ ሊንኩን ለሌሎች በማጋራት ይህ ፕሮግራም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። በድጋሚ ከልብ እናመሰግናለን። የ2024 25 የውድድር ዓመት ነገ በዕለተ እሁድ አስራ ሁለት ሰዓት በሚጀምሩ ሁሉም ጨዋታዎች ይጠናቀቃል። ፕሪምየር ሊጉ ያላለቀ ጉዳይ አለውና በጉጉት የምንጠብቃቸው ያልመለስናቸውን ጥያቄዎች የምንመልስበት ቀን ነው። ነገ እሁድ አስራ ሁለት ሰዓት ላይ የሚደረጉት ጨዋታዎች ታዲያ በእነዚህ ጨዋታዎች ላይ ቶተናሞት ስፐርስ ከብራይተንን ሆቭ ቫልቢየን፣ ዎልቭስ ከብራንትፎርድ፣ ሳውዝሃምፕተን ከአርሰናል፣ ኖቲንግሃም ፎረስት ከቼልሲ፣ ማን ዩናይትድ ከአስቶን ቪላ፣ ኒውካስል ዩናይትድ ከኤቨርተን፣ ሊቨርፑል ከክሪስታል ፓላስ፣ ኤፕስዊች ታውን ከዌስትሃም ዩናይትድ፣ ፉልሃም ከማንቸስተር ሲቲ፣ እንደዚሁም በርንመዝ ከሌስተር ሲቲ ጋራ ጨዋታቸውን ያደርጋሉ። እናስታውስ። በእንግሊዝ ፕሪምየር ሊግ ዋንጫውን ሊቨርፑል እንደበላው አውቀናል። እንደገና እናስታውስ፣ በእንግሊዝ ፕሪምየር ሊግ ሌስተር ሲቲ፣ ኢፕስዊች ታውንና ሳውዝሃምፕተን ከሊጉ መሰናበታቸውንም አውቀናል። በአንድ ሊግ ላይ ወይ ዋንጫ ለማንሳት ወይም ላለመውረድ የሚደረገው ትግል ይበልጥ ትኩረት እንደሚስብ ይታወቃል። ግን ሁለቱም ቀደም ብለው ታወቁ። የሊቨርፑል ሻምፒዮንነትም የሦስቱ ክለቦች ተሰናባችነትም ቀድሞ ታወቀ። አሁን ይሄ ሊግ ያልመለሰው ትልቅ ጥያቄ እዚህ ሀገር ካለው የተከታታይ ብዛት አንጻር ያልመለሰው ትልቁ ጥያቄ የሚሆነው የአውሮፓ ቻምፒየንስ ሊግ ላይ የሚሳተፉት ስድስት ክለቦች ማን ማን ናቸው የሚለውን አልመለሰም። በተሟላ መንገድ አልመለሰም? የሊቨርፑልን አውቀናል ይገባል። የቶተንሃምን አውቀናል ይገባል። የአርሰናልን አውቀናል። አርሰናል ቻምፒየንስ ሊግ ገብቷል። አሁን የጠራናቸው ሶስት ስሞች ናቸው። ግን ሌሎች ሶስት ስሞች እዚህ ዝርዝር ውስጥ የመካተት እድላቸው ነገ ይወሰናል። ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ቼልሲ፣ አስቶን ቪላ፣ ኖቲንግሃም ፎረስት እድሉ በእጃቸዋል። ነገ በሚደረገው ጨዋታ ላይ ምን ያደርጋሉ? እንዴት ያለ ውጤት ያስመዘግባሉ? ማን ያልፋል? ማን ከውድድር ይወጣል የሚለው ይወሰናል። የቀረው የቻምፒየንስ ሊግ ተሳትፎ ቦታ ሶስት ነው። ሶስቱን ቦታ ደግሞ የሚሻሙት አምስት ናቸው። ከአምስቱ ሶስቱ ነገ ይስቃሉ። ነገ ደስተኛ መሆናቸውን እናያለን። ሁለቱ ደግሞ የቻምፒየንስ ሊግ ተሳታፊነት ያመልጣቸዋል፣ ይቀርባቸዋል። ከሁለቱ አንዳቸው ደግሞ ዩሮፓ ሊግ ይገባሉ። አንደኛው ሰባተኛ ሆኖ ዩሮፓ ሊግ መግባት ይችል የነበረ ቢሆንም በክሪስታል ፓላስ ኤፌ ካፕን ማሸነፍ ምክንያት በሰባተኝነት ዘንድሮ ዩሮፓ ሊግ የለም ኮንፈረንስ ሊግ እንጂ። ስለዚህ የአንዳንዶቹ ደስታ ከፍ ያለ ነው ቻምፒየንስ ሊግ በመግባት። የአንዳንዶቹ ሀዘን ደግሞ የዛ ነው ያህል ከፍ ያለ ነው ዩሮፓ ሊግ እንኳ መግባት ባለመቻል ስለዚህ፣ ማን ሶስት አራት አምስተኛ ይሆናል የሚለው ብቻ ሳይሆን ማን ሰባተኛ ይሆናል የሚለውም የዛኔው ያህል ጥያቄ ነው። ታዲያ አሁን ከዘረዘርናቸው ጨዋታዎች መካከል እሁድ የሚደረጉት የትኞቹ ጨዋታዎች ይሄንን ጥያቄ ለመመለስ እድል አላቸው? ነው ከምንም በላይ ኖቲንግሃም ፎረስት ከቼልሲ ነው። ምክንያቱም የቻምፒየንስ ሊግ የተሳትፎ እድል ሶስት ቦታ አለ ካልን ሶስቱም ቦታ የሚሻሙት አምስት ናቸው ካልን ሻሞ ውስጥ ካሉት አምስት ክለቦች ሁለቱ ኖቲንግሃም ፎረስትና ቼልሲ ናቸው። እርስ በርሳቸው ነገ በኖቲንግሃም ፎረስት ሜዳ ጨዋታቸውን ያደርጋሉ። ኑኖ ስፒሪቶ ሳንቶን በአደባባይ ሊያሳጡ የሞከሩት ባለቤት ስዴም ይገኛሉ ተብሎ ይጠበቃል። ኑኖ ስፒሪቶ ሳንቶ በዘንድሮ የውድድር አመት ቡድናቸውን ለዚህ እስከ መጨረሻው ቻምፒየንስ ሊግ የመግባት እድል ይዞ እንዲቆይ ላደረጉት ነገር ክብር እየተሰጣቸው ባለበት ሰዓት ላይ ከአለቃቸው ከክለቡ ባለቤት የገጠማቸው እጅ እያወናጠፉ የመቆጣት ተግባር ቁጣ ቀስቅሷል። አለማክበር ነው ተብሎ በበጎ አልታየላቸውም። በኋላ መግለጫ ምናምን ወጣ፣ ለማስተባበል ጥረት ተደረገ። እንደገና ማስተባበያ ወጣ እንጂ መጀመሪያ ላይ ሲሰጡ የነበሩት ትንታኔዎች በሙሉ በኑኖስ ፕሬቶ ሳንቶስ ላይ የተቃጣ በጣም ትልቅ ቁጣ ነው። ያለማክበር ያለማክበር ነው ተብሎሱም በሆን ኖሮ ትችለት ነበር ሄዶ ባይ ሁሉ በስቶ ነበስቶ ነበር። ልክ ነው። ስለዚህ ከጨዋታዎቹ መካከል ግን ኖቲንግሃም ፎረስት ከቼልሲ ጋር ይጫወታሉ። ኖቲንግሃም ፎረስት በዘንድሮ የውድድር አመት ብዙ ለፍቷል፣ ብዙ ለፍቷል። እውነት ለመናገር ቻምፒየንስ ሊግ ላይ የሚያስገባ ልፋት ለፍተዋል። ግን እውነት ቼልሲ ይሸነፋል ወይ ነው ነገ፣ እውነት ኖቲንጋም ፎረስ የመጨረሻውን ስራ ይሰራሉ ወይ ነው። ኦኬ፣ መስራት ቻለ እንበል እንበል ኖቲንጋም ፎረስ ነገ ቼልሲን የሚያሸንፍ ከሆነ ስልሳ አምስት የነበረውን ነጥቡን ማድረስ የሚችለው ስልሳ ስምንት ላይ ኖችን ያዥልኝ ስልሳ ስምንት ይሆናል። ቼልሲ እዛው ስልሳ ስድስት ላይ ይቀራል። ቢያንስ ከቼልሲ በላይ መሆን ይችላል ማለት ነው። ሌሎቹን ጨዋታዎች ደግሞ ማየት ስላለብን። ቼልሲ የሚያሸንፍ ከሆነ ስልሳ ዘጠኝ ነው የሚሆነው፣ እሱም ይያዝ። ሌላ የዚህን የቻምፒዮንስ ሊግ ተሳታፊነት የመወሰን እድል ያለው ጨዋታ በኒውካስልና በኤቨርተን መካከል የሚደረገው ሴንት ጄምስ ፓርክ ላይ የሚካሄደው ጨዋታ ነው። ይህ ጨዋታ ኒውካስል ካለፈ አሸንፈ፣ አለፈ፣ በቃ አለቀ ምንም አያገባውም ስለ ሌሎቹ። ማንቸስተር ሲቲ የሚገናኘው ከፉልሃም ጋራ ነው። ማንቸስተር ሲቲ ይህንን ጨዋታ ካሸነፈም አያገባውም ስለ ሌሎቹ። ማንቸስተር ዩናይትድ ከአስቶን ቪላ ጋር የሚያደርጉት የኦልትራፎርድ ጨዋታ አለ። አስቶን ቪላ ይህንን ጨዋታ ማሸነፍ መቻል አለበት ማለት ነው። ስለዚህ ነገ በጉጉት የምንጠብቃቸው ውጥረት የሚሞላባቸው አንዱ የሌላውን ውጤት የሚጠብቅባቸው ጨዋታዎች አራት ናቸው። ኖቲንጋም ፎረስት ከቼልሲ ትልቅ የእርስ በርስ ፍልሚያ። እንደ ምክር ከሆነ ይህንን ጨዋታ እንዲያይሆን መክር አለን። የትኛው ነው? እኔም ይህን ነው ማለት ነው። ኖቲንጋም ፎረስት ከቼልሲ በጣም መታየት ያለበት መታየት ነው። ግን ሁሉንም ጨዋታዎች ብናይ በተለይ አሁን የዘረዘርካቸውን ብናይ ይመች ነበር፣ ደስ ይል ነበር። ግን እኩል ነው እኩል ሰዓት ስለሆነ እንዲህ እንዴት ብላለን ነው እኮ እሱ ነው ምድብ ብና ያልኩት። አሁን እንደ ከዚህ ቀደሙ ሁሌ የሲዝን መጨረሻ ጨዋታዎች ተመሳሳይ ሰዓት ላይ ስለሚደረጉ ነው እንጂ ተከፋፍሎ የሚታይበት ግማሾቹ አስር ሰዓት የሚጀምሩበት እንደዚህ እንደዚህ ቢኖር ኖሮ ሁሉንም ለማየት በጣም የሚያጓጓ አይነት ጨዋታዎች ናቸው። ግን ያው የመጨረሻ ጨዋታዎች ደግሞ በብዙ ምክንያቶች ተመሳሳይ ሰዓት ላይ ነው የሚደረጉት። እና እኔም የኖቲንጋም ፎረስትና የቸልሲን ጨዋታ በጣም ጠብቄ የማየው ጨዋታ ነው። ሁለቱም እንግዲህ ስልሳ ስድስት ና ስልሳ አምስት ነጥብ ላይ ነው ያሉት ቅድም አንተ እንዳልከው እና የሚቀጥለውን የውድድር አመት የሻምፒየንስ ሊግ ተሳትፏቸውን ለማረጋገጥ ያው በጣም ትልቅ ጥረት ያደርጋሉና አሪፍ ጨዋታ ነው የሚሆነው ይሄ በጣም አሪፍ ነው የሚሆነው ስለዚህ ኖቲንግሃም ፎረስት ከቼልሲ ማን ዩናይትድ ከአስቶንቪላ ኒውካስል ከኤቨርተን እና ማንሲቲ ከፉልሃም ጋራ የሚገናኙበት ጨዋታ ነው ከእነዚህ ጨዋታዎች መካከል ኖቲንግሃም ፎረስት እንደዚሁም ደግሞ ኒውካስል በሜዳቸው ይጨዋታሉ ቼልሲ አስቶንቪላ እና ማንቸስተር ሲቲ ደግሞ ከሜዳ ውጭ ጨዋታቸውን ያደርጋሉ። በጣም በእርግጠኝነት አንዱ የሌላውን ውጤት ይጠብቃል። ሁለተኛ ጥያቄ ለሳምራዊ ጣመ ሊቨርፑል፣ አርሰናል፣ ቶተናም ማለፋቸውን አረጋግጠዋል። ሁለቱ በሊግ ውጤታቸው ቶተናም ደግሞ በዩሮፓ ሊግ ዋንጫ ማሸነፍ። ቀሪዎቹን ሶስት ቦታዎች ማን ማን ይወስዱታል? ማንቸስተር ሲቲ ማንቸስተር ሲቲ ማንቸስተር ሲቲ ኒውካስትል እና ቼልሲ ይወስዳሉ ብዬ ነው የምገምተው። ማንቸስተር ሲቲ፣ ኒውካስል እና ቼልሲ። እሺ ኒውካስል ይወስዳል። ማንቸስተር ሲቲ ይወስዳል። ኖቲንጋም ፎረስት ይወስዳል። አራ ኖቲንጋም ፎረስት ነገር ቼልሲ ነው ያሸንፈዋል። እሺ በጣም ለየት ያለ ግምት ነው። እሺ፣ እናያለን። ስለዚህ በሁለቱ እንስማማለን በኒውካስቴል ዩናይትድ ና በማንቸስተር ሲቲ። አስቶን ቪላ ማሸነፉ አይረባውም ብዬ ነው የማስበው የሌሎች ውጤት በድል ስለሚያል የሌሎቹም ውጤት ይወሰናል። ስለዚህ አስቶን ቪላ ድል በራሱ ብቻ የሚወሰን ስላልሆነ፣ አንተ ደግሞ ኖቲንጋም ፎረስት በሚቀጥለው የውድድር ዓመት የሻምፒየንስ ሊግ ተሳታፊ ነው ብልሃል እና አሁን ባልኩት ውጤት መሰረት ኖቲንጋም ፎረስት ምን ነው? ድጋሚ አሰብ። አይ አደለም። ኖቲንግሃም ፎረስት ሂሳቡ መስራት አለብኛ። ኖቲንግሃም ፎረስት ቼልሲን ያሸንፋል፣ ስልሳ ስምንት ነው የሚገባው። ግን ለካ እሱ ብቻውን በቂው አደለም። ገባሽ? ቼልሲን ማሸነፉ ብቻውን አይበቃው። ማንቸስተር ዩናይትድ አስቶንቪላ ነጥብ ማስጣል አለብን። አበሬሱ መገመት እንዳለብኝ ነው ያቃል አስቶን ቪላ የሚያሸንፍ ከሆነ የኖቲንጋም ፎረስት ቼልሲን ማሸነፍ ምንም ትርጉም የለው ቼልሲን ማሸነፍ ምንም ምክንያቱም አስቶን ቪላሁን ስልሳ ስድስት ነጥብ ስለሆነ ያለው ስልሳ ዘጠኝ ይሆናል ገባኝ ፎረስት ደግሞ ቢያሸንፍም እንኳን ስልሳ ስምንት ነው የሚሆነው እሷ ነዋ ለዛ ነው ዘሚያልኩት እ ቼልሲን ያሸንፋል የሚለው ልከልስ መስሎች ነው የሳቅሽብኛ አደለም ባላልኩ ኑራል ግን አንተ ዋናው ነገር የቻምፒየንስ ሊግ መግባቱ አለ መግባቱ ሁለተኛው ጥያቄ ሆኖ ቼልሲን ኖቲንጋም ፎረስት ያሸንፋል ብዬ እገምታለሁ። ከዛ በኋላ እንግዲህ አብሮ እንዲሆን ኳሊፋይድ እንዲሆን ኖቲንጋም ፎረስት አብሮ የሚጠበቀው ነገር ኒውካስል ዩናይትድ ከኤቨርተን ጋራ ነጥብ ይጥል ማለት ነው። ነው እኮ ሌላ ነገር የለም። በቃ ኒውካስል ከኤቨርተን ጋራ አቻ ከወጣለት ይችላል ብቻ እንደዛ ይሰማኛል። እኔ ስሜት አይደል ግምት ማለት ከሁኔታዎች ምናምን ተነስተ ነገ ከቼልሲ ይልቅ ሞር ኢነርጂቲክ ይሆናል ብዬ ስላሰብኩ ነው ኖቲንጋም ፎረስት ይሆናል። ለነገሩ በውድድር አመቱ በዛ አናማቸው ማለት ጀንጅኝ ስቲ ወደዚህ ላምጣሽ ቀጥ ያግባባሽ። ኖቲንጋም ፎረስት በውድድር አመቱ አናማቸውም በጨዋታ ፍላጎት አሁን ልሽ የውድድር አመቱ ላይ የለፉትን ልፋት ወይ መና የሚቀርበት ነው ወይ ደግሞ ፍሬ የሚያፈራበት ነው። በቃ ትልቁ ስኬት ለነሱ የሚቀጥለው ውድድራም ሻምፒዮንስ ሊግ መግባት መቻል ነው እና ከዚህ በፊት ደግሞ በነበሩ ጨዋታዎቻቸው ላይ በተለይ ሆም ጌማቸው ላይ ኢነርጄቲክ ናቸው፣ በጣም አግሬሲቭ ናቸው፣ በጣም ፕሬስ ያደርጋሉ። ምናምን የሆነ የሚያስፈራ ምናምን ቡድን ነው። ከሻምፒዮኑ ከሊቨርፑል ጨምሮ ከሌሎቹም ትልልቅ ክለቦች ጋር ሲጫወቱ ያየነባቸው ብርታት ሰው ለቼልሲ ነገ ቀላል ጨዋታ ይሆናል ብዬ አላስብ። ኖቲንጋም ፎረስ ደግሞ ባለሜዳ ሆኖ ሲጫወት ባህሪው የበለጠ ያይላል የሚል ነው። ቼልሲ ሙልጭ ልጭ ነው። አንዱ የኔ ችግር ቼልሲ ላለማለት እሱ ነው። ሙልጭ ልጭ ነው አለ ስትው የለም የለም፣ ስትው አለ። ኢንዞ ማሬስካ የሚያደርጓቸው ነገሮች አንዳንድም የቡድኑ ኮንሲስተንሲ ማጣት ምናምን ይህንን ግምቴን እንድፈራው የሚያደርገኝ ነው። ቼልሲ ማለትን እንድፈራ የሚያደርገኝ ነው። ያዝ ያደረገ መላሴን ግን አስቶን ቪላ በማንቸስተር ዩናይትድ ይሸነፋል ወይ ነጥብ ይጥላል ማለት ስለከበደኝ ነው። አሁን ከኤሮፓ ሊጉ ጨዋታ በኋላ ማንቸስተር ዩናይትድ እንደገና በማሸነፍ ብርታት ውስጥ ሆኖ በሜዳ ይገባል ወይስ ሌላ ሽንፈት በኦልትራፎርድ ይሸነፋል? ገምት ብትይኝ በኦልትራፎርድ ሌላ ሽንፈት የመጋጠም እድሉ ሰፊ የሚመስለኝ ግን ይሄ ፕሬሸር ፍሪ ሆነው ከገቡ የሆነ ነገር ከሆነ ነው እንጂ፣ ምናልባት አስቶን ቪላ ግን ይሄኛውን እድል ስላለው ከማንቸስተር ዩናይትድ በላይ የጨዋታው ትርጉም ከፍ የሚለው ምንም ምንም ጥያቄ የለውም። ለዛ ነው በማንቸስተር ዩናይትድ ተማምኖ ኖቲንጋም ፎረስት ያልፋል ማለት ያቃተኝ ነው የምልሽ። እንደውም ከዛ ይልቅ ኤቨርተን ወጋሚ አይደል አንዳንድ ይሄ ድሮ ሊያደረግ ይችላል አቻ ሊወጣ ምናምን ይችላል ካልን ነው እንጂ፣ ብቻ የኔ ያኛው ይያዝልኝ። እሺ እነዚህ የቀጣይ አመት የሻምፒየንስ ሊግ ተሳትፎን በተመለከተ በጣም ትኩረት የሚስቡ ጉዳዮች ናቸው። በእንግሊዝ ፕሪምየር ሊግ ላይ በዋንጫ ማንሳትና እንደዚሁም ደግሞ በወራጅ ቀጠናዎቹ ጉዳይ ላይ ሀሳባችንን ከጨረስን ቆይተናል፣ ግን እስከ መጨረሻ ሳምንት ፕሪምየር ሊጉን በተለየ ሁኔታ እየተከታተልን እንድንቆይ ያደረገን ትልቁ ጉዳይ የቻምፒየንስ ሊግ ተሳትፎ ጉዳይ ነው። ስለዚህ ያንን በተመለከተ ምን ነገር ይፈጠር ይሆን የሚለው ስሜታችንን የሚገዛ ነው። ስለዚህ አሁን አንቺ ያልሹ ዋን ሲቲ፣ ኒውካስል ና ቼልሲ ነው የኔ። እኮ አሁን አንዷን የግድ ኤክስ መሆን ኮ ነው ያስጨነቀኛል። አይ አሁን ያንተ ልዩነት የፈጠረው ምንድን ነው? በኖቲንግሃም ፎረስት ማሸነፍ ብቻ የሚወሰን ነገር የለም እኮ የእኔ አንዱ ኤክስ ሆኗል ኦልሬዲ አሁን ሞኝ እንዳልመስላችሁ አውቄ ነው ግን ምንም ማድረግ አልቻልኩም ነው እንጂ እውነቴን ነው የምልሽ አሁን በኒውካስል ቦታ ላይ አስቶን ቪላን ባስገባው ማስገባው እችላለሁ አስቶን ቪላ ያልፋል ብል ማለት ነው የሚስተካከልልኝ ለእኔ ማንቸስተር ሲቲ አስቶን ቪላ እና ኖቲንግሃም ፎረስ ያልፋሉ ብል ነው ለቻምፒየንስ ሊግ ምክንያቱም አስቶን ቪላ በማንቸስተር ናይት ተሸንፎ ያንን እድል አሳልፎ ይሰጣል ብዬ አላስብም እንዳልኩሽ ኒውካስል ዩናይትድ ከኤቨርተን ጋር ግን ኤኒቲንግ ካናብን እሺ። ስለዚህ በዚህ መንገድ መታየት ይችላል፣ ነው ትኩረት ይስብ፣ በጣም ትልቅ ትኩረት የሚስብ ነው። ግን የሻምፒየንስ ሊግ ትኩረትን እንግዲህ ከማግኘት ጎን ለጎን ደግሞ የመጨረሻ ጨዋታዎችም ላይ ደግሞ አንዳንድ ትኩረት የሚስቡ ጉዳዮች አሉ ይመስለኛል። አንድ ሶስት ምሳሌ እሺ። ለምሳሌ የሊቨርፑል ዋንጫው የሚያነሳበት ነው። በሜዳው አሁ ከክሪስታል ፓላስ ጋራ ጨዋታው የተለየ ነው። በጣም የተለየ ይሆናል፣ እና ማቴማቲካ ላይ ያረጋገጡ ጊዜ የነበረውን የሚያስንቅ ነው የሚሆነው፣ የሚያስንቅ ነው የሚሆነው። በጣም የተለየ በቃ ሴሌብሬሽን ይኖራል ተብሎ ነው የሚጠበቀው። ገና ከወዲሁ በሁሉም ኮርነር ላይ የሊቨርፑል ደጋፊዎች እየተዘጋጁ እንደሆነ የሚገልጹ ሪፖርቶችን አይቻለሁ። እንደገና ደግሞ ሌላ እዚህ ጨዋታ ላይ ትንሽ ትኩረት ይስባል ብዬ የማስበው ነገር የአርኖልድም ጉዳይ ባለፈው ልክ ከሊቨርፑል ጋር እንደሚለያየ ግልጽ ካደረገ በኋላ አርን ስሎት እኮ የመጀመሪያ ተሰላፊነት ቦታን ሳይሰጡት ቀርተው ብዙ አነጋግሮ ነበረ እና አሁን ግን የመጨረሻ ጨዋታው ነው፣ በሜዳ የሚደረግ ጨዋታ ነው ከሊቨርፑል ጋር ያንን አይነፍኩትም ብለን ነው የምንጠብቀው። ግን የሊቨርፑል ደጋፊዎች ለአርኖልድ ምን አይነት ሽኝት ያደርጋሉ የሚለው እኔ ምን ጠብቀው ይመስለኛል። ምክንያቱም ማጉረምረሞች አሉ በሊቨርፑል ደጋፊዎች እሱ በመሄዱ ላይ ና ከዛ ጋር ተያይዘው የተፈጠሩትን ጉዳዮች በተመለከተ ደስተኛ ያልሆኑ የሊቨርፑል ደጋፊዎች በጣም ብዙ ናቸው። ስለዚህ ደግሞ ሀያ አመት ነው የቆየው ከሊቨርፑል ጋር እና ይሄ ረጅም አመት ነው። በእርግጥ ለቆየበት ጊዜ ላበረከተው አስተዋጽኦ ትልቁን ክብር መንፈግ ተገቢ አይደለም ብለው የመጨረሻ ቅሬታቸውን ትተው ደህና ስንበት ያደርጉለታሉ ወይ፣ ወይንስ ደግሞ የተወሰኑ ቁጣዎች ይኖራሉ ወይ? እሱን እንጠብቃለን ግን ጥሩ ስንብት ቢደረግለት ምርጫችን ነው። እኔ የምመርጠው እንደዛ ነው። አዎ ይገባዋል ይገባዋል። ዞሮ ዞሮ አትሄድብን ያው፣ የፍቅር ነው ቁጣውም። ከእኛ ጋር መቆየትህን እንፈልጋለን። ጥላቻ አይደለም ይሄ። ጥላቻ ሂድልኝ ነው። አትሄድልኝ አትሄድብኝ ብለሽ የምትቆጩ ቁጣ ኮ ፍቅር ነው። ገብተሻል። ይሄንን ይረዳል ይሄንን ይረዳል። ግን ለምሳሌ በስቴዲየም ውስጥ የሚገኙ ስልሳ ሺህ ሰዎች ቢኖሩ አስር ሺዎቹ የመራራ ቁጣ ሊቆጡ ይችላሉ። ሀምሳ ሺዎቹን እጁን አውለብለቦች አሁን እንዲል አርንስሎት እድል አይሰጡትም ብዬ አላስብም። ካላደረጉት ደግሞ ነውር ነው የሚሆነው ምክንያቱም ይሄ የመጨረሻዎቹን አጋጣሚዎች ብቻ አይተሽ የምትዳኘው ነገር አይደለም። ከስድስት አመት አንስቶ እስከ ዘንድሮ የውድድር አመት ድረስ በሊቨርፑል ቤት ከነሱ መካከል እንዳንዱ ሆኖ በጣም ትልቅ ነገር ሲያደርግ የነበረ ልጅ ነው። ስለዚህ አዲስ ቻሌንጅ ፈልጓል። አዲሱን ቻሌንጅ ከሪያል ማድሪድ ጋር ይሆንለታል ተብሎ ነው የሚጠበቀው እነዚህ እነዚህ ያሉ ነገሮችን አክብሮ የመሰናበትን እድል ሰብል ባይነፍጉት ጥሩ ይመስለኛል። አንዳንድ ይሄ በማክበር ውስጥ ያለው መከበር እንዳያመልጥሽም ሄዱ አሁን መለያየቱ የማይቀር ነገር ነው፣ የተገለጸ ነገር ነው። ስለዚህ ለማይቀረው ነገር ላይ የበለጠ ትኩረት ማድረግ ሳይሆን አሁንን የሚገባል ብዬ የማስበው ያበረከተውን አስተዋጽኦ ማሰብ ነው። አሁን ኬቨን ደብሮነ ሲሸኝ አስር አመት ነው ከማንቸስተር ሲቲ ጋር የቆየው ግን በጣም የሚገርም ሽኝት ፕሮግራም ነው። አርኖልድን ደግሞ ካየ ሀያ አመት ነው የቆየውይሄኛው ሁለቱ ሚለያበዛትስኙማእኔ። እሺ በዛ መንገድ ይለካ ማለት አይደለም፣ ግን አርኖልድም እኔ ተመሳሳይ ሽኝት ይገባዋል ብዬ ስለማሰብ ነው እንጂ ሁለቱ የተለያየ እንደሆነ እረዳዋለሁ መቼም የሊቨርፑል ደጋፊያ በቅቶት ነው እድሜው በቃ ወጥቶ ነው ይሄኛው። የራሱ የማንቸስተር ሲቲም ፍላጎት ስላለ ነው ይሄኛው፣ እየተፈለገ ነው እየሄደ ያለው። ሁለተኛ ለቆ ሲሄድ በዚህ እድሜው ሊቨርፑል ከዝውውር ተጠቃሚ አላደረክም የሚል ቁጣ አለ። ሁለቱ ይለያያል። ግን ይገባዋል ካልሽኝ ተመሳሳይ ሽኝት ከኩርፊ ያለነጻ ሰው በምክንያት ለሚያስብ ሰው ይገባዋል። ግን ያ አንዳንዴ ምክንያታዊነት ስሜት አልባ አይደለም፣ ስሜት ዶሚኔት ያደርጋል። ሌላው ግን በነገው የአንፊልድ ጨዋታ ከ1985 እስከ 1990 የሊቨርፑል አምበል የነበረው አለን ሃንሰን ነው ዋንጫውን ለቨርጅል ቫንዳይክ ከሚሰጠው ነግሮኛል። እውነት እሱ ነው የሚሰጠው። ከ1985 እስከ 1990 ድረስ የሊቨርፑል አምበል የነበረው አለን ሀንሰን ፉል ታይም ላይ ጨዋታው አበቃ ሲባል ለቨርጂል ቫን ዳይክ የፕሪሚየር ሊግ ሻምፒዮን በመሆናቸው ሊቨርፑሎች ዋንጫውን የሚሰጠው እሱ ነው። አለን ሀንሰን 69 አመቱ ነው። እሱ አብረውት እንግዲህ የማህበረሰቡ የዛ አካባቢ ተወካዮች ማርክን ጆ ማክፌህ የሚባሉ ሰዎች አብረው ያጅቡታል ተብሎ ነው የሚጠበቀው። እነዚህ ደግሞ ከኦን ማክፌህ የሚባል ፋውንዴሽን አለ ከዛ የመጡ የህብረተሰቡ ተወካዮች ናቸው ተብሏል። ከዛ በኋላ ግን ያው ሴርሞኒው ወዲያው ይጀምራል ነው ተብሎ የሚጠበቀው። እንግዲህ አለን ሀንሰን በሊቨርፑል ቤት ውስጥ በጣም በጣም በጣም ከሚከበሩ ሰዎች መካከል አንደኛው እንደሆነ ሁላችንም እናስታውሳለን። ስለዚህ እሱ የዋንጫ አቀባይ ሆኗል ማለት ነው። ያኔ ሁለት ሺ አስራ ዘጠኝ ሀያ ሊቨርፑል የመጀመሪያውን አሁን የፕሪምየር ሊጉን ዋንጫ ሲወስድ ኬኔ ዳግሊሽ ነበረ። እንግዲህ ያኔ ክሎዝ ዶር ነው ገብትሻል አደለ፣ በኮቪድ ምክንያት ዝግ ስለነበረ። አለን ሃንሰን ግን ትናንትናም፣ ከዛ በፊትም ስንል እንደነበረው ድብልቅልቅ ይላል ተብሎ በሚጠበቀው የአንፊልድ ድባብ ውስጥ ይህንን ዋንጫ ለቨርጅል ቫንዳይክ ይሰጠዋል ተብሎ ይጠበቃል። ትልቅ ክብር አይደለም፣ በጣም በጣም ትልቅ ክብር ነው። የሊቨርፑል ደጋፊዎችም ተጫዋቾችም ይህንን ክስተት ለምን ያክል ጊዜ እንደጠበቁት በደንብ እያየ ነው። ልክ ዋንጫ ማብላቱን በሂሳባዊ ስሌት መሰረት ያረጋገጠ ጊዜ ነው እና ደማቅ ስነ ስርዓት ይኖራል ተብሎ ነው የሚጠበቀው። ይሄ አንድ ከቻምፒየንስ ሊግ ተሳታፊነት ቦታን ከማግኘት ባሻገር በሊጉ የመጨረሻ ጨዋታዎች ላይ ልንመለከተው የምንፈልገው ምንጓጓው አንደኛው ነገር ነው። እንግዲህ አለን ሀንሰንን በተወሰነ ደረጃ ለዚህ ትውልድ እግር ኳስ ወዳጆች ለመንገር ያህል በሊቨርፑል ቤት ውስጥ በቆየባቸው ጊዜያቶች የፈርስት ዲቪዚዮን ያኔ ፕሪሚየር ሊግ ምናምን ከመባሉ በፊት የነበረውን ዋንጫ ከሊቨርፑል ጋር ስምንት ጊዜ አካባቢ ያሸንፏል። የአውሮፓ የክለቦች ውድድርን ሶስት ጊዜ ያሸንፏል። በአጠቃላይ አስራ አራት የተለያዩ ዋንጫዎችን ከሊቨርፑል ጋር ያሸነፈ ሰው ነው ተመርጦ ለቨርጅል ቫንዳይክ ዋንጫውን እንዲሰጥ የሚደረገው አንፊልድ ይነዳል። ነገ ጥርጥራለሽ አይ የለኝም፣ የለኝም በጣም ደማቅ ስለዚህ። አሁን አሪፍ ያነሳሹ ነገር አንድ አለ። አንድ የምጨምር ይልናል። አንድ የምጨምረው ነገር የማንቸስተር ሲቲና የፉልሃም ጨዋታን በተመለከተ ነው። ምንድን ነው የኛው ነገር ላይ ትንሽ ለየት የሚያደርገው የሲዝኑ ጅማሮ አካባቢ ላይ ሮድሪ ተጎዳ እና ከሮድሪ ጉዳት በላይ ማለት ያው የእሱ አካላዊ ጉዳት ነው፣ ግን ከዛ በላይ ማንቸስተር ሲቲ በስሜት ተጎድተዋል። ሮድሪን በማጣቱ የተነሳ የተፈጠሩት ነገሮች በሙሉ የምናስታውሰዋል። ከዛ በላይ በቃ የተሰቃየው ማንቸስተር ሲቲ እና ልክ ባለፈው በበርንመዝ ጨዋታ ላይ ተቀይሮ ገብቷል። ሮድሪ ተመልሷል። እና አሁን ማንቸስተር ሲቲ በሮድሪ ጉዳት ምክንያት ያጣውን ሲዝን በመጨረሻው ጨዋታ ላይ ሮድሪ ይሄንን ይክሳሉ ወይ? ከፉልሃም ጋራ ነው ጨዋታው የሚደረገው። ቀላል አይደለም። ከፉልሃም ጋራ አንድ አዌ ጌም ነው አዌ ጌም ነው፣ ከባድ ነው። እና የሮድሪ መመለስ እና በጨዋታው ላይ እንዴት ያለ አስተዋጽኦ ያደርጋል የሚለው በጣም የሚጠበቅ ነገር ነው። አንደኛ ባለፈው ተቀይሮ ሲገባ ከበርን መዝ ጋራ የደጋፊዎቹን ስሜት በጣም በቃ የተለየ ነበር። ምን ያክል እንደናፈቁት ነው የሚያሳየው። እና አንድ የሚጠበቅ ነገር ነው ግን ለፔፕ ጋርዲዮላ ደግሞ ቀላል አይደለም። አንደኛ ከጉዳት የተመለሰን ተጫዋች የመጀመሪያ ተሰላፊነት ቦታን ይሰጠዋለሁ የሚለው አንድም ያጠያይቅ ነገር ነው። ሁለተኛ ደግሞ በዚሁ በበርን መጨዋታ ላይ ኮቫቸች ወጥቷል እና እሱ መውጣቱን ተከትሎ ማን ነው ታዲያ እዛ መሀል ሜዳ ላይ የተሻለ ነገር ሊያሳይ የሚችለው የሚለው ላይ የሚጠበቅ ነገር ነው። አሪም ግን እኮ አሁን አደለ የመጨረሻ ጨዋታ ነው፣ ቅንጠስ ቢሉም አለ ጊዜ ለማሳየት የተወሰነ ድል፣ ግን ደግሞ ሪስክ አለው። አሁን ለምሳሌ የሮድሪ ሪስክ ያለው ይመስለኛል። ምክንያቱም ገና ነው ገና እያገገመ ስለሆነ እንደገና የማገገም ሂደቱን ማጨረሱ ነው። ግን ወዲያው የፊትነስ ሙሉ ለሙሉ ዋው፣ እዛ ላይ ግን ችግር ይኖራሊኖር ይችላል እና ጥንቃቄ ማድረግ ይገባል። ነው ሌላ ግን በዚሁ ቦታ ላይ ምናልባት ጎንዛሌዝ ባለፈውን በበርነመዝ ጨዋታ ላይ ጥሩ ጎል አስቆጥሯል። እስካሁን ድረስ ይሄ የሙሉ የጨዋታ ጊዜ ያገኘ ተጫዋች አደለም። ስለዚህ እሱ በሲዝኑ የመጨረሻ ጨዋታ ላይ የበለጠ ራሱን ይገልጣል ወይ የሚለው የሚጠበቅ ነው። ግን በአብዛኛው ከፉልሃም ጨዋታ ጋር በተያያዘ የሮድሪ መመለስ ጉዳይ ትልቅ ትኩረት የተሰጠው ነው። ግን እዚቹ ጋር አንድ እንደ ጥያቄ አንሶ ሲቲ ስላልሻ እንጂ ያው በኬቨን ደብራይን ምክንያት እሱ ስንብት አለ፣ የሮድሪ መመለስ አለ። ትንሽ ቅልቅል የሚል ስሜት ይኖረዋል። ማንቸስተር ሲቲ አሁን ነገ ፉልሃምን አሸንፎ በቻምፒዮንስ ሊግ እንደሚገባ ሲያረጋግጥ ሰለብሬት የሚደረግ ነገር ነው ለማንቸስተር ሲቲ? አይ አይደለም፣ አይደል በቃዚ ሲዘን ኖርማል ዋን ነው አይደለም። እሺ እሱ ለማለት ነው። በጣም አድርገን እናመሰግናለን። አሁን ደግሞ ስንመለስ፣ ነገ የሚያበቃው የእንግሊዝ ፕሪምየር ሊግ የ2024/25 የውድድር አመት ላይ መሰረታዊ የሚባሉ ጥያቄዎች አሉ። ፈጠን ፈጠን እያለን የምንመልሳቸው ናቸው። ማን ነው ምርጡ ተጫዋች? የውድድር አመቱ ምርጡ አሰልጣኝስ ማን ነው? በውድድር አመቱ ምርጡ ዝውውር የማን ይሁን? ምርጡ ወጣት ተጫዋችስ ማን ነው? ለእናንተ ምርጡ ጨዋታ የትኛው ነበረ? እንደዚሁም ደግሞ አሪፍ የምትሉት የምታስታውሱት ጎል ካለ እየነገራችሁን፣ እኛም ደግሞ የእኛንት ውስጥ እያጫወት ናችሁ ያልናቸውን ጥያቄዎች ከእናንተው ጋር ሆነን ልንመልስ ነው። ተመልሰን እንመጣለን።